በአምንሽም ባላምንሽም በማንም አልተካሽም ዝም ዝም ይሻላል ዝም አጥችሽ ከምቆዝም ረብ ሩኪኝ ረዘፈን ረግጥም በመጀመሪያ ቡቡዬ እንደዚህ ፏፋሽ ስትል በሳቅ በፈገግታ ስላየው ደስ ብሎኛል። አንተንም ቅመሜንም እንግዲህ እያየናችሁ ነው። ቲክቶክ ላይ ፏፈሽ እያላችሁ ለየብቻችሁ ቢሆን እጅግ በጣም ደሰስ በሚል ፈገግታ እንዲሁም ደግሞ ዘፈኑ ይሆናል አይደል? ታርቀናል ለአይነት ነገር ነው። ሁለቱም እየተናገሩ ያሉትና ያው ታርቀናል ስላችሁ እንደ ሚዲያ ተጣልተዋል ማለት ነው። እነሱ ግን ውስጥ ለውስጥ አልተጣሉም ማለት፣ ያው የመጣላት ሳይሆን ያለ መግባባት ነው። ያው እንደ ሚዲያ ደግሞ እንደ ሌላው ሰው አስተሳሰብ ደግሞ ሀሚና ብርክ ሆን ላይ ያሉት ነገር እንዳያችሁት እንግዲህ አስታራቂ ነን እያሉም እያወሩ ያሉ ብዙ ሰዎች በየሚዲያው ላይ እና ለማስታረቅም እየሞከሩ ያሉ ሰዎች አሉ። እንደሚወራው ከሆነ ተጣልተዋል ነው፣ ግን እነሱ አልተጣሉ። እናም አላችኋለሁ የእኔ ውዶች፣ የእኔ ምርጣ ምርጦች፣ ብሩኬም እንግዲህ ቲክቶክ ላይ መጥቷል እንግዲህ ያው ባምንሽም ባላምንሽም በማንም አልተካሽም። አኪድ አኪድ አኪድ። ብሩኪ እንዴ፣ በማን ለተካት ነበር ፈልገህ ነበር እንዴ? ቅመሜን በማንም አትተካ። ልተካ እንኳን ብትል አትችልም። ምክንያቱም እንዲህ ሀይምዬ አይነት ቅመም ንግሥት፣ አስተዋይ፣ የስራ ሰው፣ ጀግና፣ ጠንካራ፣ ምን ቢወርድባት ምን ቢዘንብባት የስድብ ናዳ ቢፈስባት ምንም የማይመስላት ከስራና ከስራ ውጭ ምንም የማይመስላት ጀግና ጥንክር ያለች በቃ ለአላማ የቆመች ሴት እንደ ሀይሚዬ አይነት የትም አታገኝም ቡቡዬ፣ የምሬን ነው የምልህ። ሀይሚዬ ደግሞ ፕራንክ እያደረገች ነው እንጂ ሌላ ምንም አንተን ጥላ ወዴትም መሄድ እንደማትፈልግ አንተም ታውቀዋለህ እኮ ቡቧችን። ስለዚህ በሀይሚዬ እርግጠኛ ሁን፣ በሀይሚዬ ልትኮራ ይገባል እንጂ በእርግጥ እንዳንተም ልክ ነህ። የመደጋገም አልፈልግም ጠዋትን ብያለው። እንዳንተ በእርግጥ አናዳህ ሊሆን ይችላል በውስጥ እናንተ እኮ ሁለታችሁም። አንተ ብታናድዳ ትችላለህ፣ እሷም ልታናድደህ ትችላለች። ግን ደግሞ በልባችሁ እውነተኛ ፍቅር ስላለ ነው የሚያነታረካችሁ። ይሁንም የሚያናቁራችሁ እውነተኛ ፍቅር ነው። እውነተኛ ፍቅር መሃል ምን ጊዜ ቢሆን ጭቅጭቅ አይጠፋም። ወዶቼ የምሬን ነው ምላችሁ እኔ ካየሁት አንጻር እውነተኛ ፍቅር ያጨቃጭቃል አሁን እኮ ብሩኬ ማለት ነው ሃይሚ የምር ባይወጣት፣ የምር በቃ ባፈቅራት እኮ የትስ ብትሄድ ምን አገባው? የትስ ብትሄድ እኔ ምን አገባ? አሁን ደብዳቤ ጽፋለት ነው ሄደችው እንደ እኔ ምን አገባኝ፣ የትስ ብትሄድ ብሎ ዝም ማለት ይችላል አይደል? ግን እሷ ፍቅር አለው በልብ ትክክለኛ፣ እውነተኛ ፍቅር ስላለ ፍቅር ደግሞ ምንን ያስከትላል? ቅናትን ያስከትላል። ሰው የመቅናት ባህሪም እንዴት አሁን ብሩኬ የሆነ የተሰማው ስሜት አለ። የተሰማው ስሜት ምንድን ነው? ኮሜንት ላይ ማን ደኸቴ ገልጸዋለች ለእኔ ሳት ነግረኝ። እኔ ከጎኗ መሆን ካልቻልኩ፣ እኔ ለሷ መሆን ካልቻልኩ ከሷ ጋር መሆኔ ምንድን ነው አይነት ምንድን ነው ትርጉሙ? ስለዚህ ካጠገቧ ባልሆን ይሻላል። አሁን እዚህ ጋር እኔ ያንቺን ችግር ለመካፈል ከአሁን በፊትም እንዲህ አይነት ችግር ስለተፈጠረ ያው ለምን አልነገረች ይህም በሚለው ብዙ ችግር ተፈጥሯል እና ከሀገር እስከ መውጣት ድረስ እና ለምን ችግሯ ለኔ አታካፍለ አታካፍለኝም እኔ እሷን ችግር ለመካፈል ብቁ አይደለሁም ወይ የሚለው ስሜት ነው የተሰማው ብሩኬን። እና በእሱም ትክክል ነው። እሱም አትና ለምን ተናደደ ብሎ መውቀስ አይቻልም እና ዛሬ ግን ፍቅር በፍቅር ሆነው እንደሚመጡ ትልቅ ተስፋ አለኝ። ለመብርሃን እየም ነግሬያታለሁ፣ አደራሽን መቤቴ፣ እንደው በእነዚህ ሁለት ልጆች መካከል ምንም ንፋስ እንዳታስገቢ ብያታለሁ። ዛሬ ይታረቃሉ ፋ ብለው ተስማምተው ሰላም ፍቅር በፍቅር ሆነው ይመጡልናል። ዛሬ ይህም ትልቅ ተስፋዬ ነው በእውነቱ የዛሬው ቀን ማለት ምክንያቱም ብሩኬን እንደሰማችሁት ነው የዘፈነው ዘፈን ያስተላልፈው መልእክት ያው መልእክት እንግዲህ የውስጡ ይገልጽልኛል የሚለውን የተናገረው በቃ በቃ ሰላም ነው አይነት ነገር ነው። ስለዚህ አንቺ ማጣት አልፈልግም እያለ ነው ያለው ብሩኪም፣ ሀይምዬም ደግሞ ከአንተ ሌላ ፍቅር መኖር አልፈልግም ይቅር፣ ከአንተ ሌላ ፍቅር ይቅር ነው ያለችው። ስለዚህ እግዚአብሔር ይመስገን፣ እንኳን ደስ አላችሁ ጨረቃ ፋሚሊዎች። ሁላችሁም የተጨነቃችሁ ያዘናችሁ፣ በጣም የፈራችሁ አላችሁ በጣም ማለት ነው። ይኸው እናንተን ስለምትወዷቸው፣ ስለምታከብሯቸው ለእነሱ ሰፊ ፍቅር ስላላችሁ ነው። አልፈርድባችሁም እናንተም ከባድ ነው እውነት። አንዳንዴ ማለት ነው የእነሱ ፍቅር በጣም በሁላችንም አይምሮ ስር የሰረጹት እነሱ በሁላችንም ልብ ውስጥ አሉ። እነሱ ሁላችንም እንደ አንድ ቤተሰብ እንደ እህት እንደ ወንድም ነው የምንወዳቸው። እና በመካከላቸው የሆነ ችግር ሲፈጠር በጣም ያስደነግጠናል ያስፈራናልና፣ ፈጣሪ ደግሞ ይጠብቃቸዋል። እነሱ አምላክ ነው ጠባቂያቸው። ምክንያቱም ቀን ልብ አላቸው፣ መልካም ልብ አላቸው። ትላንትና እንኳን ይችን ክፍተት ፍጥረት ይችን ክፍተት ተፈጠረ ብለው እንኳን ስንት ሰው አይቻለሁ። ማለት እነሱ እየተሰደቡ እየተረገጡ ደግሞ የማንንም ቻናል ለማሳደግ እኔ ብዙም እንትን አላለኝም። የምቀኝነት ምናምን አይደለም፣ ግን በቃ እንደዚህ አይነት ስራ ከጀመራችሁ በቤታችሁ ኑ። በቃ ይሄን ነው የምለው። እንደዚህ አይነት ስራ ከጀመራችሁ በቤታችሁ ብቻ መምጣት አለባችሁ እንጂ እናንተ እየተረገጣችሁ እናንተ ብዙ ነገር እየተባላችሁ የሰው ቻናል እየከፈታችሁ እንትናት በሉ። በሰላም በፍቅር ሄዳችሁ ክፈቱላችሁ። ከከፈታችሁላቸው እና ከባድ ነው። ብቻ አንዳንዴ ያው ሰውም እራስ ወዳድ ነው፣ ምንም ማድረግ አይቻልም። እንደምታዩት ቀመሟ እንደዚህ ምር ብሎባት ፏ ብላ በደስታ በሳቅ በፈገግታ ካንተ ወዲያ ፍቅር ይቅር ካንተ ወዲያ ፍቅር ይቅር እያለች መታለች። በቲክቶኳ የትናት የትናት ብላችሁኛል። ቅድም ቀደም ብዬ ሪከርድ ባደረግኩት ነገር ግን ከላይ የአዲሱን የእሷን ፎቶ አድርጌ ባረኩት። የታለች የታለች ላላችሁኝ ቲክቶክ ላይ ናት፣ ቲክቶክ ላይ ባጭር ቪዲዮ መታለች። ፍልቅልቅልቅልቅ አቤት ሲያምርባት፣ ደግሞ እንደዚህ ስትፍለቀለቀ አቤት ሲያምርባት። እኔ ያለ ምክንያት ነው ታዲያ የምትሉት ይሄ ነገር? ያለ ምክንያትማ አይደለም። ታርቀዋል እርግጠኛ ነኝ ታርቀዋል በቃ እንደዚህ ከአንተ ወዲያ ፍቅር ይቅር ብላ ሜንሽን ያደረገችው ራሱ ብሩኬን ነው ስለዚህ ሰላም ወርዷል ጋይስ ሰላም ወርዷል እንዳታስቡ እልል ታርቀዋል የእውነቴን ነው የምላችሁ እንደው እንደ ቅንጣት ኧረ ከብሩኬ ጋር ተጣልታ ነው ሀይሚዬ እንደዚህ የምትፍለቀለቀው እንደዚህ የምትስቀው በዛ ላይ ደግሞ ከአንተ ወዲያ ፍቅር ይቅር እያለች ነው ያው ሜንሽን ያደረገችው ደግሞ ብሩኬ ነው ሶ ሰላም ወርዷል እግዚአብሔር ይመስገን እንግዲህ ስትጨነቁም የነበራችሁ እንኳን ደስ አላችሁ። የኔ ቅመም ዝም ብላ አይደለም እንደዚህ የተፍለቀለቀችሁ። ፍለቅለቅለቅ ብለሽ ስመጭ እንዴት ደስ እንዳለ። እንደዚህ ጥፍት ብለሽ የነበረው ለካ እኔም ብዬ ነበር። በነገራችን ላይ ቀደም ባለው ቪዲዮ ተናግሬ ነበረ። የኔ ምርጥዬ እንኳን መጣሽ። ለይን ስላየውች ስለመጣሽ ደስ ብሎኛል። እንደዚህ በሳቅ በፈገግታ ስናይሽ ነው እኛ ደስ የሚለን። እንዴ እናንተ በፍቅር ስትመጡ ነው በቃ። እንዴ ተከፍታችሁ ማየት አንፈልግም። እና ታባብሻለሽ እያላችሁ ደግሞ እኔ እያባባስኩ አይደለም ሶ ሀይምዬ ለስራ ብላ ነው የምትረገጠው የምትሰደበው ለሁለቱም እድገት ነው እንጂ ሌላ ይሄ ማባባስ አይባለም እውነታ መናገር ነው እና ሂዱበት እንኳን ማለት አልፈልግም ቢያንስ ይበቃል በቃ ሁለት ቀን ሶስት ቀን በቂ ነው አሁን ላይ በቃ እኔም ይበቃል ባይ ነኝ ከዛ ውጭ ያው ለስራ እንደሆነ ስላመንኩ ነው ደግሞ እንትን ያልኩት እንጂ የእውነት ተጣልቶ ሆነ ምናምን በቼም አይሆንም። ፕራንክ አይደለም ለምትሉ ፕራንክ ነው። እባካችሁ እባካችሁ፣ መኑ በቃ ምንድን ነው ራሳችሁ ማስጨነቅ፣ በቃ ይዋት። ሀይሚዬ ማርያም ቲክቶክ ላይ ግቡና ይዋት። እንዴት በቃ ደስ ብሏት እንደመጣች እና ከብሩኬ ጋር እንደዚህ ድብሬሽን ውስጥ ገብታ ነው እንደዚህ የምትፍለቀለቀው። አረ ሰላም ወርዶ አልፎ አበሉ፣ ፈሽ በሉ፣ በረክ